ወደ ሜክሲኮ ልንሻገር ነው። ሜክሲኮ ስንል ባህር አቋርጠን አይደለም። እዚሁ አዲስ አበባችን ሜክሲኮ አደባባይ። አዜብ፣ ታስታውሽ እንደሆነ ይህን የደራው ጨዋታ ፕሮግራማችንን በጀመርንበት ሰሞኑን አካባቢ እዚህ ባሻወል የችሎት አካባቢ ከሚገኝ ኮንዶሚኒየም በር ገርበብ አድርጎ ገባ ተባለ። ምን ጅብ አሁን ባለፈው ቅዳሜ ምሽት እዚህ ሜክሲኮ ኬኬ አካባቢም እንደዚሁ ጅብ ተከስቶ ነካክሱ ነካክሱ ከተማውን እንደ ሽብር ፈጥሮ ነበር ነው የተባለው። የዓይንም እማኝ ጅቡን ያያችሁ ቅድም ያልነው ነው። ጅቡን ያያችሁ እባካችሁ ብለን የዓይንም እማኝ ስንፈልግ ወጣ አንድ ወጣት ልጅ ያገኛል። ተስፋ አለም መብራቱ ይባላል። አሁን ስልክ መስመራችን ላይ ይገኛል። እንደምንላል ተስፋ አለም እግዚአብሔር መስገን ቤታዛቤ ደህና ነኝ። ደህና እግዚአብሔር ይመስገን። እስቲ ለብዙ አድማጮቻችን አጠገብህ ሬዲዮ በጣም ካለ ከፍ አድርገው እንዳይከፍቱ ወይም ወዳጆች ዞር ብለው ያዳምጡ። እሺ፣ ባለፈው ቅዳሜ ምሽት ምንድን ነበረ የሆነው ሜክሲኮ አካባቢ? አንተ ሰፈር እዛው አካባቢ ነው ወይስ ድንገት በዛ ስታልፍ ነው? እኔ ሰፈር እዛው አካባቢ ነው የተከሰተው። እንደማየት ጅብ ነበረ በሰዓቱ ጅብ ሶስት ሰዓት ነው። ጃዳ መጥን ነው ሶስት ሰዓት ተኩል አካባቢ ምናምን ይሆናል። ጅቡ አስፋልት ላይ እየሮጠ ነበረ የሆነ ሰዓት ላይ። እሺ ከዛ በጣም ያሰራል ነው የራሰው፣ በአጠገቤ ነው ኔ አጠገብ ላ ነው የሮጠው። ምንም ምንም ሳይል አለፈ በአጠገብ። አዎ ማለት በጣም በመኪናም እያራራጡት ነበሩ። በዴክስ መኪና መኪና ምናምን ዝ እያሉ ህዝቦች ራሱ በጣም ተገርመው እያራራጡት ነበረ። ከተማ ውስጥ ሰው ነበረ በዛን ሰዓት አዎ ገና እኮ ሶስት ሰዓት ተኩል ምናምናም ይሆናል። አሀ አሀ እሺ። እና ትንሽ ጭለማ መግቢያ አለች። በዚህ ባልኩ በኬኬር አፍሪካ ቤዛ በሚለው መግቢያ አለ። በዛ ውስጥ እሺ፣ ጭለማ ቦታ ሲያገኝ ነው መሰለኝ መግቢያ ገባ። በዛ ውስጥ የሆነ አንድ የኛም ጓደኛ እንደዚሁ እንደ አይንም ማኘ ያየው እንደ ጅብ ጅብ እያለ እያራራጦ ስማብረ ክፍለፊት እየሮጠ እዚህ ካምፕ አለ የፌደራሎች ካምፕ እዛ ውስጥ ገባና ክፍት በር ነበር ያገኘው። ይሄ የባቡሮች ቻርጅ የሚያደርጉበት ቦታ ትንሽዬ የሆነች የራሳቸው ቦታ አለች እዛ ካምፕ ውስጥ። እዛ ላይ ጥበቃ ላይ የነበሩ ፖሊሶችም ነበሩ። እሺ፣ እዛው ካምፕ ውስጥም የነበሩ ፌዴራል ፖሊሶች አንድ ላይ በመተባበር ህዝቡም ተሰበሰበ፣ ምናምን። ግድ ነው አውሬ ስለሆነ መገደል ስላለበት ጅብ ነው እና የቤት እንስሳ አይደለም። ያው ተገደልከና፣ እሱም የተነከሰ ሰው አለ ከፖሊስ አባላቶችም ከፌዴራል እጁን መርዞት ማለት ጤነኛ ይሁን አይሁን አሁን ሕክምና ላይ ነው ያለው። ነገር ስንት ሰው ነከሰ? ስንት ሰው ላይ ጉዳት አደረሰ? ሁለት የፌዴራል ፖሊስ አባላቶችን በስረ በዛው ግቢ ውስጥ የሚኖሩ ካምፕ ነው። ጥበቃ ላይ ደግሞ የነበሩ የፖሊስ አባላት ደግሞ ነበሩ። አዲስ አበባ ፖሊስ ኮሚሽኖች እቺ በባቡሯንትን የሚጠብቋል። እነሱ ተባብረው አንድ ላይ ሁሉም በቃ ህዝቡ ነበር። የኔን ጓደኛ ነበር አብሯቸው ዱላ ይዞ ገብተው፣ ያው ሲመስ ነካከሳቸው እነሱንም የኔም ጓደኛ እጅን ነከሰው። አሁን ጓደኛ ቆይ ጅቡ ከየት ነው የመጣው ተባለ። ጅቡ ጅቡ ሲመጣ ነው በሰዓቱ በዓይኔ ያየሁት። ከየቄራን መንገድ ይዞ ቀጥታ አስፋልት ማለ ወደ ላይ ከኬኬር ሸዋ ዳቦ ወደ ላይ ሜክሲኮ እንደዚህ ያለች አሁን መንገድ ይዞ ሲሮጥ ነበረ። ከኋላ የመኪና ክላክስ ድምጽ ሲሰማ ምናምን ተደናግጠው ባገኘው ቦታ ገባ ማለት ነው። አጋጣሚ ለዚ ስለዚህ ምናልባትም ከቄራም አካባቢ ጀምሮ እየነከሰ ይሆናል። አይመጣው አዎ፣ እንደዛ የሚል ኢንፎርሜሽን ደርሶኛል። ከቄራም አካባቢ አንድ እግሩ የተነከሰ የፌዴራል ፖሊስ አባል አለ። ነው ሚገርማ ጓደኛ፣ ምንድን ነው ስራው ያንተ? የተነከሰው የኔ ጓደኛ ስራው እዛ አካባቢ ታክሲ ላይ ረዳት ሚመት ነው የሚሰራው። አሁን እንዴት ነው ጤንነቱ? በምን ሁኔታ ላይ ይገኛል? ጤንነቱ ለሕክምና አስራ አራት መርፌ ምናምን አዘውለት ወደ ጳውሎስ በሰዓቱ ሄደ እንዲታከም አድርገውት ነበር። አሁን ዴ ነውሁን እንደማ ነው ትንሽ ስራ ላይ ሆኖ አሁን ራሱ አንተን አገናኛለሁ ብዬ ነበር። በአካል እንድታገኘው ስራ ላይ ስለሆነ ስልኩን ልስጥህና ደውለህ ራሱ እሱ እንድታገኘው መልካም ይመስለኛል ያለውን ነገር። እሺ፣ አሁን ውይይታችንን ከጨረስም በኋላ ለኤልያስ ትነግረዋለህ። ስልኩን እንቀበላለን፣ የእሱን መገኘነት ደውለን እንጠይቃለን። እናመሰግናል። ተስፋ ለማንም እንኳን እግዚአብሔር አተረፈ አንተንም እንኳን እግዚአብሔር ያተረፈ ጓደኛ እግዚአብሔር ይማርህ በለው ሌሎቹም እዚህ እግዚአብሔር ይማራቸው እንደዚ አይነት ነገር ደግሞ ያው ሊታሰርበት ይገባል እንዳላችሁ በጣም በጣም በጣም ሊታሰርበት ሌላም ደግሞ አለች እዚህ ማበሳት የነበረች አይነት ማኝ አለች እሷንም ላገናኘህ ይችላሉ ግድ የለም እሺ ኤልያስ ገብርሃን ይቀበልሃል መልክቱ እሺ ሄሎ ሄሎ ደህና አንቺም ነበርሽ አዎ እኔ እንደውም እዛ ውስጥ ጥሬ ነው የምኖረው እዛ ውስጥ እንደውም ያለ እዛ ጅቡ የገባበት ውስጥ ላስቲክ ጥሬ ነው የምኖረው። ጅቡ የገባበት ላስቲክ ወጥ። በላስቲክ ቤት ውስጥ ነው የምትኖሪው? ደብረ ወርቅ ማለትም ሕንፃው ጀርባ ነው። ላስቶ ቦታ ነው ጫካ ነገር ስለሆነ ቦታው። ከዚህ በፊትም ጅብ አጋጥሟችሁ ያውቃል? እንደዚህ ያራ ለመጀመሪያ ጊዜ ነው። በጣም የሚገርም ነገር ነው። በጣም ያሳዝናል። ተርፈሻል። አንቺም ሰላም ነሽ? ተርፍ ያለው ረ ፈጣሪ መስለች እንኳን አተረፋችሁ እንላለን። እና እናመሰግናለን። በጣም መረጃ በሙሉ ኤልያስ ገብረዋል ስልካችሁን ይቀበላችኋል። እናመሰግናለን። መልካም ቀን። ክብራትና ክብራን አድማጮቻችን፣ ባለፈው ቅዳሜ ምሽት እዚህ አዲስ አበባችን መሐል አዲስ አበባ ሜክሲኮ አንድ ጅብ ከቄራ ተነስቶ፣ አሁንም መነሻው አልታወቀም፣ ሜክሲኮ አንድ ሶስት አራት ሰዎችን ነካክሷል። በስራ ላይ የነበሩ ልስ አባላትንም ሁሉ አግኝቷል። የታክሲ ረዳት የሆነም ልጅ ነው። ይሄም ልጅ ይሄኛውንም ልጅ ነክቶታል። ከቄራ ከመጣ እንግዲህ ከቄራ ጀምሮ የነከሰውም አለ የተባለው በስፋት የተነገረ ነገር አይደለም። ምንድን ነው ከዚህ ቀደምም እዚህ አራት ኪሎ ባሻ ወልዴ ችሎት ኮንዶሚኒየም ውስጥ ጅብ አንኳክቶ አንኳክቶ ነው እሱ ደግሞ የተባለው ደግሞ አልወጣም አለ አሉ። አልወጣም ብሎ አስቸግሮ እንደ ልክ ዕጣ እንደደረሰው፣ ደግነቱ ባዶ ክፍል ቤት ሰው ያልገባበት ዕጣ እንደደረሰው ኮንዶሚኒየም እንደዛ ነበር የገባው አሉ። ከዚህ በፊትም ወደ ፈረንሳይ እንኳን ትንሽ ጫካም አለበት ወደ ሽሮሜዳማ አካባቢ አንድ ሰው እንዳሁን በመጠጥ ኃይል ተሸንፈው ከጅብ ጋር ታግለው ቤታቸው መግባታቸውን ሰምተናል። እሱ ብዙ ጊዜ የሚያጋጥም ነው፣ ግን ይሄ መሀል መሀሉ ምን አመጣው ያስደነግጣል። ትናንት እንደም ስትነግረኝ ሜክሲኮ ብዬ እንደም ዞር አልኩ የስ ጓነኛ ያለት ብዬ ሜክሲኮ እን ብዬ ያስደነግጣል በጣም እና እንግዲህ ለተጎዱትም እንግዲህ ምሕረቱን ይላክላቸው እንላለን። ለሌሎችም ደግሞ እንኳን አተረፋቸው እንላለን። በዚህ ጉዳይ ላይ ግን እንደው ቢታሰብበትም የሚል ምክር እንሰጣለን። እንግዲህ ወደ አቋረጥ ሙዚቃ አንድ ሙዚቃን ጋብዝና ወደ ተከታዩ ፕሮግራም ወደ የዕለቱ ስፖንሰራችን መንገድ ጠመድ መሰላቸው አዜብ እንዲተርክ አድርግ ያዋ ለደራው ጨዋታ ፕሮግራም አንድ የደራው ጨዋታ አድማጭ እና አድናቂ የሆነ ወዳጃችን ከወደ አሜሪካ ለደራው ጨዋታ ፕሮግራም ይሁን ብሎ እቃ በፖስታ ቤት ላከ። ጥቅል እቃ ወይም እሽግ እቃ በፖስታ ቤት ላከ። በላከልንም መሰረት የምንከታተልበትን ቁጥርም አያይዞ በኢሜል አድራሻችን ላከልን ማለት ነው ስጀምር ያንን የሚል አድራሻ እንግዲህ በኢትዮጵያ ፖስት አገልግሎት ድርጅት ዌብሳይት ላይ ገብተን ያንን ነገር ለመከታተል ስንሞክርም ዌብሳይቱ እንግዲህ ለጊዜው አይሰራም አይነት ነገር እያለ አልተሳካልንም ነበር። ከዚህ ሀገር እና ከዛ ሀገር ሆኖ እየአንዳንዱን የደረሰበትን መንገድ እዚህ ቦታ ደርሰዋል፣ እዚህ ቦታ ደርሷል እያለ እንግዲህ ቅድሚያ ይሰጠው በሚል ነው የላከውም። እቃውን ደግሞ ቅድሚያ እና ጥንቃቄ እንዲሰጠው በሚል ማለት ነው። በዛ መሰረት ገባ ብሎ ደወለልን። እቃው ገብቷል። ስታየው በኢንተርኔት ላይ ስከታተለው እቃው ደርሷል እና ሄዳችሁ መቀበል ትችላላችሁ፣ ዛሬ ገብቷል ብሎ መልእክት አደረሰን። በማግስቱ እኔ ሄድኩኝ እቃውን ለመቀበል። እንግዲህ የኢትዮጵያ ፖስታ አገልግሎት ድርጅት ባለውለታችን ነው። መልእክት አልቀያይሮናል፣ መልእክታችን አድርሶልናል። ከወዳጅ ከዘመድ ብዙ ነገር ያደረገልን አንጋፋ ድርጅት ነው። ሽማግሌ ድፍን መቶ አመት የሞላው አዎ ሞላው አይደል እንዴ? አዎ፣ ሲባል ነበር ሰምቻለሁ። እንግዲህ እሺ፣ በጣም ማለት በበፊት ጊዜ በተለይ እንዲ ሞባይል ስልኮች ባልነበሩበት ነበርውበት ጊዜ የልብ አድራሻ የልብ አድራሻ በተለይ በባለ አረንጓዴውና ቢጫው ኤሮግራም አዎ፣ አድራሻ ተጻጻፍንበት። አዎ እሺ። እንግዲህ ያ ሁሉ ታሪክ የያዘ ታሪካችን ነው። እንግዲህና ስደርስ የምታዘበው ነገር ነበረን፣ ትዝብቴን ልግለጽ። እንግዲህ የጥቅል እቃ ለመቀበል ታች ምድር ቤት ወደ አንድ ታች ነው የሚወረደው እና እዛ ጋ ሰዎች ትልቅ ካርቶን ተሸክመው እየተንገዳገዱ ለሁለት ደረጃውን ሲወጡ አያለሁ እ ጋሪ የለም እንዴ ጋሪስ ቢኖር ደግሞ ቤት በኩል ነው የሚገፋው ደረጃ ነው ታዲያ እንደዚህ አይነት ትልቅ ካርቶኖች እንዳሉ ከታወቀ እንዲ ለመግፋት በሚያመች ቦታ ላይ ለምን አንደኛው ፎቅ ላይ አልሆነም ማለት ወለሉ ላይ ለምን አልሆነም ለምን ምድር ሆነ እንዴት ይህ አይታሰብም? ጊዜያዊ ነው ወይስ ምንድን ነው እያልኩኝ ነበር። ምክንያቱም ሰዎች ደረጃ ለመውጣት በዚህ እንግዲህ በአከርካሪ አጥንት ሕመም ሰዎች በጣም ሰዎች ይስጠቁ ባለበት ሰዓት ላይ ትልልቅ ካርቶን ለሁለት ለሶስት ያዥ ተብሎ በደረጃ ለመውጣት የሚደረገውን ነገር አንድ ሁለት አይደለም አስር አስራ አምስት ነው የምታየው እንደዚህ ሰዎች ይዘው ሲወጡ እና ያንንም ቃለ መሸከም ደግሞ የቆሙ እንደውም በእድሜ ገፋ ያሉ አዛውንቶችም አሉ በእርግጥ የስራ እድል ነው ብለን እናስበውና ግን ሌላም መኖር ይችላል ሌላም ማሻሻያ መኖር ይችላል ይህ የመጀመሪያው ትዝብት ነው ከዛ ከደረሳችሁ በኋላ ምናልባት ታዘቡ ይሆናል እናንተም ማስተናገጃው ይሄ ካውንተር የሚባለው አለ። እሱ ጋር ሲደርስ እንግዲህ በርካታ ሰዎች ናቸው አሉት፣ በስተግራም በስተቀኝም የሚያስተናግዱ ማለት ነው። እና ያው አይናችሁ አይናቸው እናንተ ላይ እንዲያርፍ እንግዲህ በአይናችሁ መለማመጥ ነው እንግዲህ ማየት ነው። ምክንያቱም ወረፋ የለም። ለምሳሌ ቆሞ ይሄ እዚህ ጋ እንኳን ደህና መጣችሁ ምልርዳችሁ የሚል አንድ ተቀባይ የለም። ሁሉም ሰው ተመሳሳይ ስራ ነው የሚሰሩት ያየኋቸው። ሁሉም ሰው ወረቀት ይቀበላሉ፣ ሁሉም ሰው ኮምፒውተሩ ጋር ይሄዳል፣ ሁሉም ሰው ውስጥ ይገባል። እንደሱ አይነት ነገር ነው። እና በዛ እነሱም በስራ በጣም በጣም በስራ ተወጥሮ ነው ያየኋቸው። ማንም ሰው አይቆምም፣ በጣም ይሰራሉ። አድናቆቴን ግን ስራ መከፋፈል ደግሞ የተሻለ ነው ምክንያቱም አገልግሎት ለመስጠት ስለሆነ እዛ ጋ ያለ ነው። አገልግሎት ለመቀበል የሚመጣው ሰው ምን ማድረግ እንዳለበት የሚገባው ነገር የለም። መጀመሪያ ሄዶ ማንን ነው ማነጋገር ያለበት? ከዛ በኋላ ስቀጥሎ ምን ማድረግ እንዳለበት የኔ መቤት እንትናዬ፣ የኔ ወንድም ይቅርታ። አንዳንዱም ደግሞ እንደው እኔ በጣም ማልወደው አጠራር አለ። ይሄ ጣትን እንደዚህ እንደዚህ እያጩሁ መጣራት ወይ እጅ ማጨብጨብ፣ ወይም ደግሞ የሆነ ድምፅ እያሰሙ መጣራት፣ ይሄ ማለት ትሁት ያልሆነ አይነት አጠራር ያንን ማድረግ ካልፈለግክ እንግዲህ እንደምንም አይነ አይናቸው አንተ ላይ እስኪያርፍ ድረስ በጉጉት መቁለጭለጭ ነው። አይናቸው አንተ ላይ እንዲያርፍላችሁ ልክ ሲያርፉልህ ይቅርታ ብለን የባኮትን ይህን ነገር ይውልኝ፣ ይህን ወረቀት ይውልኝ ነው። እና ይህ አሰራር ትንሽ ግራ ገብቶኛል። እና ለምንድን ነው ተከፋፍሎ አንድ ሰው እንደዚሁ በትህትና እንኳን ደህና መጣችሁ ምን ነበር ችግራችሁ ብሎ የሚቀበል ከዛ አረፍ በሉ የተዘጋጁ አግዳሚዎች አሉ፣ ምንም ደከም ከሚያሉ ቢሆኑም እዛ ጋ አረፍ ይበሉ የሚል ከዛ ሄዶ ደግሞ ወረቀቱን አንድ ሰው ደግሞ ሄዶ የሚያመጣ ያ ቢሆን ቢያንስ ምን ያህል ደቂቃ ቅልጥፍናለሁ። አለበለዛ ግን ወረፋ ላለመጠብ ሲጀመር ወረፋ አንጠብቅም እኛ ኢትዮጵያኖች ችግር አለብን። እዚህ ጋር ደግሞ ወረፋ እንድጠብቅ የሚያስገድ ምክንያቱም አይንህ እንዳረፈ ነው። አንተ አንተ እዚህ ጋር ስትቁለጨለጭ እዛ ጋር አንደኛው ያየው ሰው ካለ ይዞ ሊሄድ ይችላል። ገብቷል። እንደሱ አይነት ነገሮች አሉ። ብቻ ሆነ ይህ ይህ ሁሉ ነገር እንዳለ ሆኖ ቢሻሻል እንላለን። ይህንን አሰራር ለህዝቡ ጥሩ እንዲሁም ማለት ነው። ዋናው ጉዳይ ግን እቃው መጣ። መጥቶልሻለሁ አዎ ተባልኩኝ። ቁጥሩን ሰጠው እቃው መጣ። ካርቶኑ ሲደርስ ካርቶኑን ከላይ ሳያየው ተቀዷል። ተቀዷል ቀደድ ነገር ብሏል። ከዛ ለሰጠኝ ሰው ካርቶኑ ተቀዷል፣ ትክክል ነው አልኩት። አይ ምናልባት እዚህ ጋር እቃው ላይ ካርቶኑ ላይ የተለጠፈ እቃ ዝርዝር አለ። ይሄ እቃ ተቀብለናል ብሎ የአሜሪካን ፖስታ ድርጅት እንግዲህ ለጥፎ የላከው አለ ከነ ኪሎ ከነ ምኑ። እዚህ ጋር ያለው ዝርዝር እቃው ላይ ያለውን ዝርዝር ስናየው እና የካርቶኑን መጠን ስናስታየው ካርቶን እውነት ምን ትንሽ ናት፣ እቃው ዝርዝር ብዙ ነው። ስናየው ምናልባት ስላልተመጣጠነ ተከፍቶ ነው የሚሆነው ብሎ አለኝ ማለት ነው። ደንበኛው በሌለበት መክፈት ትክክል ነው አልኩኝ፣ ማለት ነው። ተገቢ ጥያቄ። አይ እንግዲህ እንደዛ ተከፍቶ ይሆናል፣ እንግዲህ እርግጠኛም አይደለም ሲመልስ ይህን ጥያቄ። እሺ እንግዲህ ውስጥ ካርቶኑ ስለተቀደደ ፊት ለፊት ወጥ ከፍቼ ልመልከተው እና ልረከብ የተቀደደ ካርቶን ስለሆነ ማለት ነው። ይቻላል አለኝ። ካርቶኑ ስከፍት እውነትም እቃ ጎሏል፣ አንድ እቃ ጎሏል። ከተጻፈው ከተዘረዘረልኝ፣ ከተጻፈልኝ እንደገና እዛ ጋር ካርቶን ላይም ከተጻፈው ዝርዝር አንድ እቃ ጎሏል። የኔ ወንድም ይሄ እቃ ጎሏል ብያልኩኝ እንደ በምን አወቅሽ? ይኸው እዚህ ጋር ተጽፏል። ተነግሮኛለም ደግሞ። አይ አንዳንድ ጊዜ እቃውን ሳይከቱት እንደዚህ ሊከናል ብሎ ይላሉ፣ እንደዛ እንዳይሆን። አይ አይደለም ሰዎች እኮ ብቻ አለም የነገሩኝ። የአሜሪካ የፖስታ ድርጅት እዚህ ጋር ለጥፎታል። ይሄን ሳይረከብ ደግሞ ይሄን እቃ ብሎ አይልም። ኪሎውንም እዚህ ጋር ጽፎታል። በኪሎ ማረጋገጥ ይቻላል። ኪሎ ተመዘነ ኪሎ ጎሏል። ስለዚህ ይሄ እቃ ጎሏል እና አልረከብም። ተረክብ ያለው ብዬ የፈረምኩት ነበረ እሱ ይሰረዝልኝ፣ አልረከብም ብዬ አልኩኝ ማለት ነው። ስልክ ቁጥሬሽን ስጭን፣ እንግዲህ እናይና እዛም ሀገር ተጻጸፈን ቼክ እናደርግና ካለ እንግዲህ እንደውላለን አሉ። የኔንም የዘመዶችን፣ የጓደኞችን ሁሉ ስልክ ሰጠሁኝ። እንደው ድንገት እቃው ጥሩ አንገብጋቢ ስለሆነም የላከውም ሰው ደግሞ መድረስ ማረጋገጥ ስላለበት ማለት ነው። በዛ መሰረት ሄድኩኝ። ከዛ እንደውም ለደረጀ ላንተ ደውዬ እንደውም ስነግርህ እኔ ሆኒ ተቀብዬ ነበር የምሄደው አይነት ነገር። ከዚህ ቀደምም እንደዚህ ሆኗል። ልክ በታስታውሽ እንደሆነ ለደራው ጨዋታ ተብሎ ከዚህ ቀደምም የተላከልን እቃ ነበር። ምን ተጠቀመበት፣ እንክሽክሽ ወጥቶ ነው የደረሰን። ዝም ብዬ ነው የተቀበልኩት፣ ወደ ቤት ወሰድኩት፣ ተሰባብሯል። እና በጣም ነው ያዘንኩት። ዝም ማጣራት እንዳለ ሆኖ እዚህ እዛ ቦታ ስሙት ስሙታዎች ነው የምሰማውን አንድ የሰማሁትን ስሙታ አስታወስከኝና የተላከ መድኃኒት ነው ተሰብሯልና እንግዲህ ኃላፊው ምን ሲል ነው የሰማሁት ተሰባሪና ፈሳሽ እቃዎች በፖስታ ቢፈጥቅል መልት እኛ እንትን ኃላፊነቱን አንወስድም ነው አንቀበልም የሆን ነገርና ምሲል ሰምቸዋልና ምናልባት ይህንንም ነገር ለሚልኩት እዛ ጋርም ካለው ከፖስታ ድርጅት ጋር ተነጋግሮ ይሄ ነገር እንዳይሆንም ሰዎችን እንዳይከስሩም እንደ አይነት ነው ግልጽነት አይነት ነገር መልክቶች እንዲደርሱ ቢደረግ ጥሩ ነው ላለው እና ከዛ በዚህ መሰረት ሄድኩኝ ማለት ነው። እና ብዙ ወቅሳዎች ነው የምሰማው። ለምሳሌ እዛ ቦታ ላይ አንድ ሰውዬ ምን ሲል ሰምቸው ነበር ዲሴምበር ሀያ ሁለት ነው እቃው የደረሰው እናንተ ጋር። አሁን ሳያችሁ አሁን ጃንዋሪ እንግዲህ ሀያ ምናምን ነው የሄድኩበት ጊዜ ነው ማለት ነው። ወር ሆኖታል፣ እኔ መጥቼ እስክጠይቅ ድረስ ስልክ ደውላችሁ እቃ መቷል አላላችሁኝም። እቃው ቢበላሽስ ኖሮ እያለ በጣም ውቀሳ ያሰማ ነበርና ለምንድን ነው አሰራራችሁ? ሸምገል ያሉ ሰውዬ ናቸው። እንደውም ና ለምንድን ነው አሰራር? ወጣቶች ናችሁ እናንተ፣ በጣም መፍጠር አለባችሁ ሀሳብ አዳዲስ ነገሮችን፣ እንዲህ ብናደረግስ፣ የመሻሻል ነገሮችን ማምጣት አለባችሁ። እንዴት እንደዚህ ይሆናል እያሉ በጣም ሲወቅሱ ነበርና። በእርግጥ አስተያየት ስሰጥ ያየሁባቸው ጥሩ ነገር ጥሩ ጸባይ ያላቸው ይቀበላሉ ይቀበላሉ ይሰማሉ። አዎ ጥፋት አለ ይላሉ፣ ይህን ነገር አይቼዋለሁ። ወይም በእርግጥ በዚህ እንዲደነቁ ይቀባቸዋል ና ብቻ በማግስቱ ስልክ ስጠብቅ አይደወልም። እስቲ ለማንኛውም ላጣራ እነሱ እንደሆን አይደውሉም የሰውዬው ነገር ትዝ አለኝና አንድ ወር ያልተደወለላቸው ሰውዬ ትዝ ብለውኝ አይ ለእኔ ለእሳቸው ካልደውል ለእኔ ለምን ይደውላሉ ብዬ ሄድኩኝ። ሄድኩና እንግዲህ ሰው በጣም ብዙ ሰው እንደማያጣራ ያረጋገጥኩበትን ነገር ልክ አንዱ ቦታው የአንድ ሰው አይን እንዲያርፍበት ጥረት አድርገህ አንድ ሰውዬ አይናቸው እንደምን ጠጋቢ ኔው እንድሜ ነው እንድመልኩና እባክዎትን፣ እቃ ተልኮልኝ ነበር የተላከልኝን እቃ ስቀበለው ሲደርሰኝ እቃ ካርቱኑ ተቀዷል። እና ታዲያ በጭነት ይሆናላ የተቀደደው? አዎ፣ መቀደዱ ብቻ ሳይሆን ደግሞ እቃ ጎሏል ብዬ አልጨረስኩም ታዲያ እዚሁ ፊት ለፊት ሳታይ ቤትሽ ሄደሽ ከወሰድሽ በኋላ እዛ ዕቃ ጎደለ ብለሽ ብልሽ ብቲ ማንም አይሰማም። ምን ኧረ አስጨርሱኝ። ልክ ነ እዚህ ፊት ለፊት ነበረ ማየት የነበረብሽ። እንግዲህ ብዙ ሰው ይ እዚህ ፊት ለፊት እቃ ከወሰዱ በኋላ ቤታቸው ሄደው ጎሏል ይላሉ። እኛ በምናቃለን። ኧረ እባክዎትን፣ አስጨርሱኝ እባክዎትን ብዬ ለመንኳቸውና ታሪኩን ነገርኳቸው። እዚሁ ፊት ለፊት ነው ያየሁት። እንዲ እንደዛ ከሆነማ ብለው አገናኙኝ ያገናኝኝም እንግዲህ ዋናው ሰው እየተጠራች፣ የሚመለከተው አካል ተጠራ። ያንቺ ነው ሰምተናል። ትላንትና ነው ወዲያውኑ የተገኘው። ግን አልደወላችሁልኝም እኮ። አዎ ያው ይደወላል ተብሎ ነው። እና ያንቺ ነው ተገኝቷል። እንዴት? ምን ሲሆን ወድቆ ነው? ምን ሲሆን ወደቀ? ስትቀበሉ እንዴት ነው፣ እንዴት ነው አሰራራችሁ ስትቀበሉ? የታሸገ ዕቃ ማለት ቆጥሮ መቀበል እና ቆጥሮ መስጠት ነው አለ። የታሸገ ዕቃ መጉደሉ ምናምናም ቼክ አይደረግም ወይ? አይ እንዲህ አይነት ነገር ያጋጥማል፣ አይነት ነገር ነው ያሉት። እና ይሄ ነገር ትዝብት ነው። ምክንያቱም መቶ ዓመት ከሞላው አንጋፋ፣ በጣም በርካታ የስራ ዓመታትን ያሳለፈ ብዙ የስራ ልምዶችን፣ አሰራሮችን፣ አዳዲስ ሀሳቦችን እየሞከረ እየሞከረ እያሻሻለ ይሄኛው ያዋጣም ይሄኛው ይሻላል ይሄኛው ያዋጣል እያለ ለመጣ ድርጅት በቃ በጣም ቀልጣፋና ምክንያቱም አሁን በተለይ በጣም ብዙ ተወዳዳሪ ያለው ነው በዚህ ሰዓት እና በጣም ቀልጣፋና አሰራሩ ምቹ መሆን ሲገባው እኔ ግን እዛ ቦታ ላይ ያየሁት ነገር ከቦታው ከጽዳቱም፣ ከሁሉም ነገር የምታየው ነገር በጣም በጣም ዝቅ ያለ ነው። እና የተሻለ ሙዚየምም ነው ማለት ረጅም ዓመት ያስቆጠረው እና ይጎበኛል። እኔ በትምህርት ቤት ተማሪዎች ይዘን ከሊሴ ትምህርት ቤት ፖስታ ቤትን ለመጎብኘት እንሄዳለን። ብዙ ጊዜ ዛ ለመጎብኘትና የሚጎበኝም ነው። ምክንያቱም ፖስታ እንደዚህ ነበር የሚሰራው በሚልም ማለት ነውና፣ ግን ያቀባበሉ ነገር፣ የአሰራሩ ነገር፣ የእንግዳ አስተነጋገዱ ነገር ትንሽ ወደ ከም ያለ ነውና፣ አስተያየቶቻችን እባካችሁ ተቀበሉን፣ አሻሽሉ እንላለን። አድማጮቻችንም እንደዚህ አይነት ተመሳሳይ ታሪክ ገጠመኞች ካሏችሁ ይሄ ነገር ቢሻሻልልን ምክንያቱም የራሳችን የሀገራችን ነው እና ጥሩ ቢሆንልን እኛውነት ተጠቃሚውና ምትሉት ካለ እንግዲህ ስልክ ቁጥሮቻችን እና በአጭር ጽሑፍ መልእክቶቻችን ንገሩን፣ እንላለን። ትዝብታችን ይሄ ነበር። ሌላም ትዝብታለን እንዲህ አንቺ ብቻ ታዝበሽ ለምን እኔ ቀራለሁ? እኔም ታዝብ ያለው ፖስታ ድርጅታችንን የታዘብነውን ያህል ያል ጣቢያችንን መንካቱም ግድል ይለን ነው። በእርግጥ ጣቢያችን ፋራይፌም በአዲስና ዘመናዊ የቴሌቪዥን ስቱዲዮ ግንባታ ላይ ተወጥሯል። የስራ ጉዳይ ነው ቢሆንም ነው የሚሉት የታገል ሴፉ ሀምሳ ለቃ ገብሩ። ቢሆንም ሁሌም ስቱዲዮ በገባን ቁጥር እንዲህ የመዶሻ የሳልዳትርችና ትራፓኖ ድምፅ ክፉኛ እየረበሸን ነው ላብነት ያህል ብዙዎች አድማጮቻችንም ነግረውናል። ወደ እኛም አድርሰዋል። እኛም እዚህ ጣቢያው አካባቢ ለመናገር ሞክረናል። በጣም በተደጋጋሚ ያለፈውን አርብ ፕሮግራማችን ቀርጸን ስናዳምጠው ጸዳ ኮራ ካለው የአስረኛ ፎቅ ስቱዲያችን ሳይሆን ከአንድ የባት ለሜራ ገራዥ የሚተላለፍ መስሎ ነው ያገኘ ነው። ከገራዥ ውስጥ የሚተላለፍ ፕሮግራም ነው የሚመስለው። ታስታውሻለሽ? የቅዳሴም ጉዳይ ነበረ፣ መንፈሳዊ ጉዳይ ነበር ያቀረብንበት። በመሰረቱ ስቱዲዮ ማለትም ደግሞ የመቅደስ ያህል ነው በድምጽ የማይገባበትና ሾልኮ የማይቀላቀልበት ሀሳብና ጥሞና የማይሰረቅበት ሊሆን ይገባዋል። ሀሳብሽ ይበተናል። የምታቀርቢው ነገር እንደ ሬትሬት ይልሻል። እውነት የምታዋሪው ነገር ሊበጠብጥሽ አይገባም። በስቱዲዮ አካባቢ እንኳን ቋ ቋ የሚል ተረከዝ ጫማ እንኳን የማይፈቀድበት ጊዜ እናስታውሳለን። ድምፅ ጮክ ተብሎ የማይነገርበት ጊዜ እናስታውሳለን። ለዚህም ነው ስቱዲዮች በሙሉ ምንጣፍ የሚሆኑት። እና አሁን እንኳን አሁን ክብራትና ክብራን አድማጮች ከኋላ ከበሮ ነገር ልትሰሙ ትችላላችኋል። እንደምትሰሙ እርግጠኛ ነን። ነገርን ይሄን በጣም ጣቢያው ሊያስብበት ይገባል። ቤታችን ነው፣ ለቤታችንም እኛም እናስባለን። ነገርን ነገር ያነሰዋል እንዲሉ ቆየት ባለው ዘመን ነው ድንገት አንድ ማለዳ ላይ በኢትዮጵያ ሬዲዮ ሾልኮ የገባ የዶሮ ጩኸት የሰሙ የጣቢያው ኃላፊ በድንጋጤና በቁጣ የሌሊት ፒጃማቸውን እንደለበሱ አቡነ ጴጥሮስ ስቱዲዮ ደርሰው በስፍራ ያገኟቸውን ሰራተኞች በተግሳጽ በቃ ጥርግርጋቸውን ነው ያወጡት። እና ከጣሊያን ሰፈር የመጣ ዶሮ ነው ገብቶ። በፒጃማቸው ነው የመጡት ኃላፊ ናቸው። ሰውየው ያን ያህል ነው የሚጠነቀቁት። እውነቴን ነው ለስቱዲዮ። ከዚህ በርግጥ ከዚያን ዘመን አስቀድሞ በነበረው የኢትዮጵያ ሬዲዮ ስቱዲዮ ታሪክ ግን ያ አይነቱ በአድምፅ የመቀላቀል ነገር መደበኛና የተለመደ ነበር። ለምሳሌ በመደበኛው የሬዲዮ ስርጭት ጊዜ በአቡነ ጴጥሮስ በአካባቢ በደምቡጋያ የሚያልፍ ትሬንታ ኳትር የሚያስሩ ድምጽ ስቱዲዮ ገብቶ በአየር ላይ ይሰራጫል። ይሄ ግን ዘመኑ 1950ዎቹ ውስጥ ነበር። አሁን ያለነው 2009 ላይ ነው። በድጋሚ ይታሰብበት እንላለን። ጨቀጨቅናቸው። ሙዚቃን ጋብዛቸው። ሙሉ ቀን ብክንክን የሚለውን ሙዚቃ ጋብዝልን። ኢትዮጵያ ለዘላለም ትኖር፣ ኢትዮጵያ ለዘላለም ትኖር።